መንገድ ጀምረን እየሄድን ነበረ። ግን ዳይሬክሽኑን ዛሬ ማለትም የምናርፉበትን ቦታ በጠቅላላ እኔ አንድ በጣም ማቆ ቦታ አለ ብሎ ቤካ መርጦ ምንም ድንደርስ ሰው የሆነ ቦታ ብቻ እንደርሳለን ብለን አስባለን። በዚሁ ከቀጠለ የሚገርም ነው። ሌላኛው ደግሞ በቃ አካባቢው እራሱ በነገራችን ላይ እኔ ከሆነ ኤሪያ በላይ ወጥቼ አላውቅም። የሆነ አካባቢ ላይ ነበርኩኝ ወደዚህ ስመጣ እንዴት አባቱ ነው የሚያምሩ እናንተ። ከተማው እራሱ በጣም ነው የሚያምረው። ያለበት ኢንቨስቲጌሽን ምሪያችንን በጣም ፋይን ነው እና ደስ በሚል ሁኔታ ነው ያለው። ቶያ አደራ ነሽ ሰፈሩ በጣም እንትን ብሎ

ሰዓት ዛሬ እንውላለን። ከጠዋት ከጉዞ ጀምሮ ያለው ነገር ምናምን ነገር ያው አብረን ላላስነን ምናምን የምትያዩ ነው ይሆናል። እኔ ደግሞ በእግር በፈረስ እየተከተልኩ የተፈጠረውን ነገር በሙሉ ተመልካቾች ከጠየቁ ማለት ነው ነግረኛል።

ቋት አተካኖ የሚባለው አተካኖ በብስኩት በሻይ በአማረኛ ቋንቋ አይደለም ያለው። አሁን በቋንቋ በጉራገኛ በስልጠኛ ቋንቋ ነው ሁላ ለማለት ነው በአጭሩ ግራ

የሚወደውን ዘፈን የሚታወቅ ግን መሆን አለበት፣ እሱ ብቻ የሚያውቀው እንዳይሆን እና ዘፈን ይጀምራል። ከዛ ቀጣ ያለው ደግሞ ዘፈኑን ይቀጥናል። ሌላ ዘፈን ደግሞ ይጀምራል። ግልጽ ነው። ከዛ የተቀጣ ሰውዬ ማለት የሚቀጣው የተሳሳተው ይቀጣል። እዛ የሚቀጥለው ምናልባት መንገድ ላይ ጥለነው የምንሄድ እንችላለን፣ እንደ ፍላጎታችን። ስለዚህ እኔ ግን ደግሞ ማለት ነው ቀጣ ያለው ሰው የዘፈኑ ቀጣይ ቨርሱን ማለት ነው አንተ ቀጥል ማለት ይችላል። ስለዚህ ዋናው ዘፈኑን የሚያመጣው ሰውዬ ቀጥ ያለውን ቨርስ ማወቅ ይኖርበታል።

ይኸው ለማስቀጣት ብቻ ነው የሚመስለው። ለዛማ ሁሉም የሚያውቀው ይኖራል፣ ቢያንስ ሁለት ሰው ሦስት ሰው የሚያውቀው መሆን አለ። እሱ እራሱ አያውቀውም። ስለዚህ እራሱ አያውቀውም ሰው የሚያውቀውን ነገር

ይሌላ ምናምን ነገር የሚል ነው። እዛ እሱ ደግሞ ቀይሯት በዚህ ጨረቃ እምልልሻል ሌላ የፍቅር ዘፈን እና በቫር ይታይልኝ እያልኩኝ ነው የምር ልክ ከሆንኩኝ ይቀጥላል። ከብታላችሁ እና ለእናንተ እናድርገው ቅጣቱኛ

የእብር እሺ፣ ጓዜ ስጡኝ እሺ። ትመለስ ነው? ሌላ ነገር ነው። ሰዓት የለም። ሼም ነው። በጣም ነው የምታስጠበው እናንተ። ስንት የተሳሳታችሁ። ተስማማን እኮ እንደውም አታስፈልጉኝ ነው።

ወደ ሶስት ሶስት ጊዜ እናንተ ተሳስታችኋል። በድምሩ ዘጠኝ ጊዜ ማለት ነው። ኦ ማይ ጋድ። አንድ ዘፈን ትዝ አላለኝ። ሙጮ

እንዴት ትክክል ነኝ። አረ አረ አረ አሰንት ነ እኛ ነው የሚመስለን የነበረው ዘፈን። አንተ እዚህ ላይ ምን ያረከው? እሺ ሌላ ምን ነበር? አታላይ ነች ሁዲ ይና አታላይ ነች አታላይ ነች ፍቅር ይና አታላይ ነች። መስላ ገብቷ ከሁዲ ቤቷን ሰራች